ይባላል ወወልድ፣ ወመንፈስ ቅዱስ አህዱ አምላክ አሜን። አቤቱ ጌታችን አምላካችን ወደ ኢየሱስ ክርስቶስ ወይ ተባዮቻችንንም በሰላም ከአታቸው እዚች ቦታ ላይ እንዲደርሱ ጠብቀህና አስጠብቀህ ውያችንን ላስፈጸም ክልና አምላካችን ክብርና ምስጋና መነጎትና ስግደት ላንተ ይሁን። አሁን ይህን ቦታ ታሪኩ እንዴት እንደሆነ ደግሞ ለጓደኞቻቸው ደግሞ አስረድተው ደግሞ ጓደኞቻቸው መጥተው እቺ ቤተ ክርስቲያን አብያና አሸብርቃ ደግሞ ሌሎች ጓደኞችም ደግሞ መጥተው ታሪኳን እንዲያውና እንዲመለከቱ እንታበቃለን፣ እንጠይቃለን። ሁሉ ነገር ካንተ ነውና ካንተ የሚሰወር አንዳችም ነገር የለምና ለጎደለን ነገር ሁሉ እንታሟላለን፣ እንጠይቃለን። አሳቢዎቻችንም አጓጓዣችንንም ደግሞ ልጃችንን ወንድማችንን ደግሞ በሃይማኖት የታነጸ የተቀረጸ የቤተክርስቲያን ቅርጽ ነውና እስከመጨረሻው እኮ ታደሰ ደግሞ ወዲህ ከጤነት ጋር አሰጥቶ ደግሞ የበለጠ ታሪክ እንዲሰራ የቅዱሳን አምላክ የቅዱስ ሚካኤል አምላክ በአንተ ላይ ይደርልን። እናመሰግናለን። ውድ ጎዶልያስ ቤተሰቦች ሰላምና ጤና በያላችሁበት ይሆንልን። አሁን እዚህ በዛሬው ዕለት የምንገኘው ደብረ ሰላም ወርቄ ቅዱስ ሚካኤል ቤተክርስቲያን ይባላል። በሰሜን ሸዋ አገረ ስብከት ቀይት ሰሜን ሸዋ ደብረ ብርሃን ቀይት ወረዳ ውስጥ የምትገኝ ደብረ ሰላም ወርቄ ቅዱስ ሚካኤል ገዳምን ያለ ነው። ገዳሙ ጥንታዊ፣ ታሪካዊ ገዳም ነው። ስለ ገዳሙ አመሰራረት በዚህ ቦታ ላይ ምን ምን እንዳሉ እስኪ አባቶች አሉ፣ እዚ ከአባቶቻችን የገዳሙን እዚህ ቦታ ላይ እንዴት እንደተመሰረተ እንዴት እንደመጣ ስንት ዓመት እንደሆነው ያለውን ነገር እስቲ ከአባቶቻችን አንደበት እንሰማለን። እንደምን ዋላችሁ? እግዚአብሔር ይመስገን። ሰላም ዋላችሁ? እግዚአብሔር ይመስገን። እስቲ ከደብሩ ስያሜ እንነሳና፣ እሺ፣ የገዳሙን ታሪክ ቢነግሩን አባታችን መቼም ቀዳሙ ያው እንግዲህ የተተከለበት ዘመን ዘበነ በአጼ ይኩኖ ዘመነ መንግስት ጊዜ ነው የተተከሉት፣ ይሉትልን ማላበቶቻችን የድሮ ሰዎች ብዙም አሁን ማስታወሻና እንትን አይጥሩም። ያው እንግዲህ በእግዚአብሔር በህሊናቸው ቅን ልቦና ያላቸው ቀና አስተሳሰብ ያላቸው ያ በህሊናቸው ይዙታል እንጂ አሁን የዛሬ ልጅ አሁን ቢያጣ እንኳ ድንጋይ ላይ ጽፎ ያስቀምጣል። ያኔ መረጃውን አጻፉልን ደው እዚህ መጻሕፍት ላይ ያገኘነው መረጃ በአፄ ኩኖ ዘመነ መንግስት ተተከለ የሚለው ነው። አሁን ያ አመተ ምህረት እንግዲህ እናንተ ብታውቁት ትችላላችሁ። ይህ አፄ ኩኖ መንግስት በስን ዘመን ነበረ የነገሰው የሚል እና አሁን ከዚያን ጀምሮ ያው ልዩ ልዩ ታሪኮችን እየሰራ ይገኛል። ይህ ደብር ወይ ታቦት እና ነው እንኳን አሁን በደረስኩበት ዘመን በ1969 69 አመተ ምህረት ነው ያስባለሁ አሁን ይሄ መስኖ መቼም ልክ የስንዴው ገብሱ እንዴ ይቆለፍ ነበረ። ገብሱ እዚህ መስኖ በበልጊ የሚዘራው እና እንዴት ነው ይቆለመማል። እንግዲህ ሲከብደው አላ ከከደዙ አንሳረ እንደዚህ ያለ የሚያፈራ አሁን ቡቃያ፣ አንበጣ መጣ። አንበጣ እንግዲህ ባለፈው ዘመን ዛሬ ሶስት አመት ወይ አራት አመት ሊሆነ ይችላል። አንበጣ መተዋል ነበር በኢትዮጵያ ላይ እና እንደዚያ መጣ ሲመጣ ከዚህ መነሻ ተደርጎ ተማሪዎች ያያቸውት ከተማ ተደርጎ በዚህ ለወጣና ታቦቱን አዞሩ ሲያዞሩ ግራዝማች መታፈር የሚባሉት ዘመቻ ሄደው ነበረና የታቦት እዚህ እሳቸው ቤት ሲያድር አሽከሮቻቸው በጋርደው ክታርደው ታቦቱን ለሚያጓጉትና ላጀቡ ሰዎች አስተናግደዋቸው ጠዋት ወደ ቤተክርስቲያኑ ገባ ይሉናል በበምክንያት ይሄ የቻለው ይችላል አንበጣውን ያው እንግዲህ ሁሉ ነገር የሚሆን እኮ ዛሬ እንደው በጦር መሳሪያ እንጂ ኢትዮጵያ እኮ ጧሯሯ እኮ እና ጉልበቱ ጦር መሳሪያ ሳይሆን ጾምና ጸሎት ነበር። እና በአሁኑ ጊዜ ትንሽ ያው ጾምና ጸሎት በኦርቶዶክስ ሃይማኖት ላይ ትንሽ ያለ የጊዜው ወይም የዘመኑ ነገስታት ብልም የሚያሳፍር አይደለም።

ከዚያም ጊዜ ጀምሮ ጊዜ ጀምሮ ይህ ክብረ በዓል እየነገሰ ይገኛል። አንዱ እስከዚህ ድረስ ነው። ከዚያም ደግሞ ቀጥሎ ደግሞ አነጣው ከሄደ በላይ ደግሞ ወዲያው ተከታትሎ አይጥ የአይጥ መንጋ መጣ። የየት ነው ከሄደ በኋላ አሁን ወጣው ከሄደ በኋላ ከዚህ ቀጥሎ ደግሞ አይጥ መጣና ጭራሽ እንደው ሀገሪቷ እንደው ነጻ አደረጋት ያን ሙቃኝ ከዚህም በኋላ አሁንም ይህን ታዩት መልሰው አዞሩት በዚህ ጊዜ ያ አይጥ እንደ በመርዝ ወይም ደግሞ በተለያዩ ነገር ኬሚካሎች እንደጠፋ እንደ በአንድ ጊዜ ጥፍት ብሎ ወደበ ያው ድረስ ጥሩ ሰብል ይመረት ነበረ። ከዚያን ቀጥሎ እንግዲህ ትንሻው ከተለያዩ ህም በላ ብልዎች ምናምን እያሉ እርሻዎች ትንሽ ወደ ራሪነት እየሄዱ ትንሽ ሰብል መስጠታቸውን አቋረጡ። ወደ ሳር ልማት ተለውጦ በዚያ አሁን ይህ መሬት እየጠቀመ ይገኛል እና ቤተክርስቲያኑ ትልቅ ቅርስ ያለው ቤተክርስቲያን ነው። ብራና መጻሕፍት እንኳን አባቶች ድሮ ኬሚካል ቀመመው መቃቀርጸው ጽፎ ያዘጋጁት ቅርስ ከ25 መጽሀፍት በላይ ይገኛል። እዚ በገዳም ውስጥ 25 የብራና መጽሀፍ ይገኛል። ራሴም አስተዳዳሪ ነበር በወቅቱ እየቆጠርን ከቄሶ ጋራ የአመት ቁጥጥር ይደረግ ነበር። የአመት ዕቃ ቆጠራ ይደረግ ነበር። አሁንም እየተደረገ ነው። ያ እንዳለ ይገኛል። የተለያዩማ መስቀል ምናምን ቅርጻ ቅርጽ ብዙ ነው ያለው። እና በዚህ ጥንተ ታቦቶቹ ቅዱስ ሚካኤል ይባላል። የጥንተው ትክል ማለት ነው። ከዚያ ቀጥሎ ስላሴ አሉ፣ ፋኑኤል አለ። ፋኑኤል ደግሞ ከሰው ሀገር ነው መጣው ይባላል። ከሰው ሀገር መጥቶ እዚህ በቤተ ልሔም ወታች ያው ሰዎች ያው ፀበረተኛ ሰው ያው ቀብረው ታደሩ ነው የሚባለው አሁን ከዚህም በኋላ ልሂድ ሲል ላለቃው በወቅቱ ላሉት ያሉት ላለቃ ቀደም እየጠቀስናቸው ነበር ለሳቸው አስረክቦ በዚህ ቤተ መቅደስ አሁን እየተገለገለ ይገኛል። እንዳልኩት ተጨቁኖ ይኖር ነበርና፣ አሁን በ1974 ዓመተ ምህረት ወደ ደጋማው ክፍል ነው እየገለጸው አይ ከዚህ ጋር ተያይዞ ድሮ ቀደም ሲል በዓመት አመቱ ታቦት ባጼ ምኒል ጊዜ ይሄድ አዲስ አበባ ይባረክ ነበር ይባላል። ምክንያቱም ቀሳጢም ሊገባ ይችላል፣ ምንም ይችላል። ያው ፕሮሰሱ ብዙ ነው እና ያንን ይባረክ ይገባዋል ተብሎ ታቦቶች ይሄዱ ነበረ እና እየተባረኩ የተባረኩ በዓመት አመቱ ይመለሳሉ ይባላል። ከዚህ ጋራ በኋላ ይህንማ ለእኔ መስገጃ አደርገዋለሁ እንጂ ሌላ ታቦት ከግቢ ከባዕታ ሊሆነውን ታቦት ሰጠሃለሁ፣ ይሏቸዋል። ከዚህም በኋላ አይ እስቲ ልሰናበተው ይሉና ለመሰናበት ተሳልሞ ከተማ አጥቢያ ነው። አይ ሽሬሻለሁ፣ ወረገሙት ይባላል እውነትም እንኳን የጳጳስ እርግማን የሌላም እርግማን ይደርሳልና እዚያ ታቦቱን እዚህ አምጥቶ ከዚህም በኋላ ሰውዬ ስልጣኑ ረ እንትን ብሎ ለመሞትም በቃ የሚሉና አሉ። አባቶቻችን ሲነሩ መቼም ነገር ከዋና ጨዋታ አለገና ይባላል። እንግዲህ ይሄ ታሪክ ልንሰማ የቻለ ከአባቶቻችን ነውና ይሄ እየተደረገ ቆየ እና መቼም ታሪኩ ብዙ ነው። ጠበሉን ቅድም እንዳያችሁት ተናግሬያለሁ መሰለህ እንጂ አባታችን ጸበሉ ጋር ከመሄዳችን በፊት አሁን ምን ያህል አመት ሆኖ ይሄው ዘመነ መንግስት ተፈከለ ያጼ ኩሎ ዘመነ መንግስት በስንት አመት እንደነገሰ ደነገሰ እናንተ ታውቁታላችሁ ኮ ከተለያዩ እንትኖች 800 ዓመት ይሆናል። አባቶቻችን እንዲሁ ሆኖታል ይሉን ነበር። አባቶቻችን ቢያልፉም አሁን ስም ከቀጠለ አሁን አታሪ ሲቀጥል እኛ እዚህ ላይ አሁን ጨምረን መናገር እኮ እንችላለን፣ ለመረጃነት ምክንያቱም በ1900 በ2017 ዓመተ ምህረት ተመረተ 800 ዓመት ከሆነ በ1912 ዓ.ም ወደ 800 አንድ ወይ 800 ሁለት መሆነ ማለት እንችላለን። አሁን በአረጋግጣን እንችላለን። ምክንያቱም የዛን ዘመን መንግስት የዛን ዘመን ዓመተ ምህረት ላውቀው ስላልቻልን ማለት ነው። ሲያሚው የነበሩት ናቸው ወርቅ ብለው ወርቄ ሚካኤል ላይ በወቅቱ የነበሩት ናቸው። ምን ያህል ጸላት ይገኛል? እሺ፣ ይህን ሚካኤል አለ የጥንት ነው። መያጣሁበት ነበር ፋኑኤል አለ የጥንት ነው። ስላሴ የጥንት ናቸው። እንዲሁም ስላሴን አቡነ ኤፍሬም መጥተው እዚህ ለቡራኬ መጥተው ስላሴን አይተው በጣም አልቅሰዋል ነበርኩ። እኔም አልቅሰዋል። ምን እጅ እንግዲህ ዲያቆኖች ናቸው ሁላችሁም

ዮሐንስ አራት ታቦት ገብቷል። አሁን አጠቃላይ የቃል ኪዳኑ ታቦት ወደ ዘጠኝ አለ ማለት ነው። አዎ አለ። አዎ አለ። ይሄ አለ። በእነዚህ ሁሉ አሁን እንትን ስያሜ ጸበልም አላቸው። እዛው አለ። ታዲያ እዛ አለ አለ። አዎ ተሰይሞ ተቀምጧል። አሁን ከዚህ ከየት ማለት ነው? ከዚያው ከዚያው ላይ ተካፍኖ እንደዚያው እንዳያችሁት ያመጣጡ የውሃው ነገር። አሁን ሌላ ስትወጣ ታቦት አላችሁ ከላም ነገር መስከላይ ድረስ ከዛ ወደዚህ ወደ ቆላው ነው ወደ ይፋቱ ወደ ቆላው ነው፣ እንጂ የማዘቀዝቀው ወደዚህ እንትን የለም። እንደምታስ ነው። ታዲያ አሁን ወፍሬም የምመጡና እንደው ለወርቄ ሚካኤል ባካችሁ እንደው እስኪ ስም ስጡ አሏችሁን። አባቱ የተነሱ ነው ስም ስጡ አሉኝ። በወርቅ ላይ አሁን ምን ልጨምርበት አሉና በርቅ እንቻለኝ ይራሁን ደብረ ሰላም። አሁን በወርቅ ላይ አሁን እስቲ ኤፌሶን ይባላሉ መቼም አራቱ ወንዞች አሉ አይደለም እንግዲህ ግዮንና ኤፍራጢስ ኤፌሶን አንብ ድርማራተም ግዮን እ እ ጤግሮስ እነዚያ እንግዲህ አራቱ ማዘን ያው እንግዲህ እንትን ላይ ዘውር የሚመግቡ ናቸውና አይስ እንግዲህ ኤፌሶን ልበላት ብለው ኤፌሶን ብለው ትሄዱ ለደብረ ኤፍሬም ናው ኤፍሬም ለደብረ ኤፌሶን ሲባል ከቆየ በኋላ የለም እንደዚህ አሁንም ለደብሩ አለቃም ስለሚያስፈልገው ላለቃ ስያሜ ስም አይገባም። ማነው መላከ መላከ ምሕረት ደብረ ሰላም ደብረ ሰላም ይባል ተብለው ከዚያም በኋላ ደግሞ ሊሉስ ባባ እነሆ አፍሪካናቸው ደግሞ አሁን ምን ቀር ተብሎ ደብረ ሰላም ብለው ሰይሞ ይትከዱ ያለ ደብረ ሰላም የታረ ታረቀው ጋር ተያይዞ ሰላም ወርቄ ያው ይጠራ በጸሎት ማለት ነው። ባመሸንት ግዜ ክብረ በዓል እንግዲህ ከህዳር ሚካኤል ወንጀል ጀምሮ የተሸመበት ነው። ህዳር ሚካኤል ይወጣል። ታህሳስ አማኑኤል ይወጣል። ጥር ፋኑኤል ይወጣል። ምክንያቱም ጥር ፋኑኤል እንግዲህ ክብሩ ታህሳስ ሦስት ነበረ እዚህ ጎ ታህሳስ ሦስት ነበረ ክብሩ አለ እንግዲህ እዚህ ጎረቤት ስለ ክብር ስላለ ያን በማነካካ መልኩ ብለው ያው ጥር ሦስት አድርገውታል። ጥር ሦስት ሦስት ክብረ በዐል ማለት ነው እ ጥምቀት አራት ራሱን የቻለ ገብርኤል ደግሞ ያው ጾታ ታቦተ ሕጉም አለ። ሚካኤል እና ገብርኤል መቼም አይለያዩም። እና ማለት ነው ጥር 19 ይነግሳል። ይሄ ዳር የሚካኤል ይወጣል። ታህሳስ የገብርኤል ይወጣል። አይ አይ ጥር ላይ ነው የሚወጣው። እሱን ታህሳስ 19 አታወጡም። አማወጣም ምክንያቱም እዚህ ደግሞ ዙሪያው ጎረቤት አገር ነው። እዚህ ቀይት ላይ ልጅ ያያችሁት ከተማ እዚህ እንደው ላይም አለ ደግሞ ሁለት ቦታ አለ፣ አራት ቦታ አለ። ሰው አናገኝም ከሚል አኳያ ለጥር 19 ያደረግነው ሰው ለማግኘት ስንል ምክንያቱም

አናሴ ነው የምትወጣው ጋር ታውጣው። አዎ ከተከራ ማለት ስለሆነች ክብራቸው እዚያ ነው። ሰባት ክብረ በዓል አለ ማለት ነው። እዚያ ጸበሉ ቦታ ላይ የጊዮርጊስን የሰማተ የቅድስት አርሴማን አይተናለና ጸበል እነሱ ስታ ቦታቸው ይወጣል። እነሱ ክርስቶስ ሰምራ ማነው ሳይሆን ጊዮርጊስ ያለ አሁን ከፋኑኤል ጋራ ነው እህ ክርስቶስ አብርሃም ሀሴ አራት አልኩ። ክርስቶስ አብርሃም ሀሴ አራት ጊዮርጊስ አሁን ሴማንም ያየው ለበል ጊዮርጊስ አለ አይደለም። ጊዮርጊስ ያለው እና ተክለ ሃይማኖት ያሉት ከፋኑኤል ጋራ ነው። ከፋኑኤል ጋራ ነው ያሉት አንድ ላይ